ጠቅላይ ሚኒስትር ዶክተር አብይ አሕመድ በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ የሚገኘውን የወልመል ወንዝ መስኖ ልማት ፕሮጀክት መርቀዋል። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ በምርቃቱ ላይ ባደረጉት ንግግር ለአመታት ሲባክን የነበረው የወልመል ወንዝ አሁን ላይ ተመርቆ የአካባቢውን ማህበረሰብ በልማት ተጠቃሚ ማድረግ መቻሉን ገልጸዋል። የመስኖ ፕሮጀክቱ ሀያ ሺ የሚሆኑ አባወሯችን ተደራሽ እንደሚያደርግም ጠቁመዋል። አራት አመታትን የፈጀው የፕሮጀክቱ ግንባታ ስድስት ቢሊዮን ብር ወጪ እንደተደረገ ተጠቅሰውበት የጠቀሱት ሚኒስትሩ 33 ኪሎ ሜትር ውሃ ማስቀየሻና የውሃ መቀልበሻ ውቅርን ጨምሮ በድምሩ 144 ኪሎ ሜትር የቦይና 30 የውሃ ማጠራቀሚያዎችን ያካተተ ስለመሆኑም ገልጸዋል። ፕሮጀክቱ በ6 ቢሊዮን ብር የተጠናቀቀ ሲሆን ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር፣ የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሴከንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይ እና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርተዋል። በተጨማሪም 60 ኪሎ ሜትር መጋቢ የመንገድ ስራዎች፣ 50 ብሎኮችን የያዘ የግድብ አስተዳደር ያለው መሆኑንም አንስተዋል። የፕሮጀክቱ መጠናቀቅ አርሶ አደሮች አመቱን ሙሉ እንዲያመርቱና ለበርካታ ዜጎችም የስራ እድል እንደሚፈጥርም ነው ሚኒስትሩ አቶ አብርሃም የገለጹት። በዚህ ፕሮጀክት መጠናቀቅ አርሶ አደሮች አመቱን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የስራ እድል ይፈጠራል፣ ብሎም የቆላማና አርብቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደሎ መና እና ሀረና ብሉቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ የዛሬ አራት ዓመት በባሌ ዞን የወልመል ፕሮጀክት በምስራቅ ባሌ ደግሞ የጨልጨል ፕሮጀክት በአንድ ቀን ግንባታቸው እንደተጀመረ ያስታወሱት የኦሮሚያ ክልል ፕሬዚዳንት አቶ ሽመለስ አብዲሳ ጠቅላይ ሚኒስትሩ ባደረጉት የቀን ከሌት ክትትል ለምረቃ መብቃቱን አንስተዋል በክልሉ የምግብ ዋስትናን ለማረጋገጥ ለአርሶ አደሩ የውሃ መሳቢያ በማከፋፈል ዘንድሮ ላይ በመስኖ አራት ሚሊዮን ሄክታር የሚታረስ ይሆናል ያሉት ፕሬዚዳንቱ አሁን ደግሞ የወልመል ግድብ ወደ ስራ ሲገባ የመስኖ ልማት ስራ ላይ የራሱን አስተዋጽኦ ያበረክታልን ብለዋል። ወጋር ፈነራ አስጎድና ባሌት ፕሮጀክቲ ከነ ወልመል ጎድና ባሌ ባህት ጨልጨል ጉያ ቶኮት ፕሮጀክቲን ኩን ጀልቀበሜ ሆርዶፊ አልከኔፍ ጉያ ሙሜ የዛሬ አራት ዓመት በባሌ ዞን የወልመል ፕሮጀክት በምስራቅ ባሌ ደግሞ የጨልጨል ፕሮጀክት ባንድ ቀን ግንባታቸው እንዲጀመር ተደረገ። ግንባታውም ጠቅላይ ሚኒስትሩ ባደረጉት ክትትል ዛሬ ለመመረቅ በቅቷል። ከዚህ ቀደም ከመቶ ሺህ በላይ የውሃ መሳቢያዎችን በማስመጣት ለአርሶ አደሩ በማከፋፈልም ባለፈው ዓመት 3 ሚሊየን ሄክታር መሬት እንዲታረስ ተደርጓል። ዘንድሮ ደግሞ አራት ሚሊየን ሄክታር መሬት የሚታረስ ይሆናል። አሁን ደግሞ የወልመል ግድብ ወደ ሥራ ሲገባ የመስኖ ልማት ሥራ ላይ የራሱን አስተዋጽኦ ያበረክታል። ሀርከ ኬናቴ ሚሶ መት ገሌ ጅራ በረነ ጀልሲ ቀመዲ ኬኘ ኬሰትስ ገይኮ ቀቡን ተባተ ጀኔቱ የአርሶ አደሩን ሕይወት ለመቀየር የውሃና መስኖ ሥራ ላይ ግብ አስቀምጠን እየሰራን ነው ያሉት አቶ ሽመለስ በቀጣይም በመዳወላ ቡና ደሎመና የሚከናወኑ የግብርና ስራዎች ሲጨመሩ ለምግብ ዋስትና ብቻ ሳይሆን ከራስ አልፎ ለዓለም ገበያም የማቅረብ አቅም እንፈጥራለን ብለዋል። ሚሶማ ጀልሲ ረት ብሻን ቀምኑረት ጥየፈኔ ካላቲ ፊ ሙላ ተካሜ ከናን ዮ ኢኖጀነ የውሃና መስኖ ልማት ላይ ግብ አስቀምጠን የምንሰራ ከሆነ ተጨባጭ ለውጥ በማምጣት የምግብ ዋስትናን የምናረጋግጥ ይሆናል። ስለዚህ በቀጣይ በመዳውላ ቡና በደሎ መና የሚከናወኑ ግብርና ስራዎች ሲጨመሩ ለምግብ ዋስትና ብቻ ሳይሆን ከራስ አልፎ ለዓለም ገበያ የምናቀርብ ይሆናል። አልከን ጉያ ውጀቴ ኦምሼ ከንትፍ ደንደው ገባ ብየ ኬሰቲፍ ገባ ዱኛቲፍ ከንት